መስኖና የተፈጥሮ ሀብት ልማትን በንቅናቄ መልክ በየዓመቱ የምናስጀምርበት ዋና ምክንያት የግብርና ልማትና ከግብርና ጋር ተያይዞ ያሉ የምርት እድገትና የምርት ጭማሪዎች ካለእነዚህ ሁለቱ ተግባራት መሳካት የማይችሉ በመሆኑ እነዚህ ጉዳዮች በንቅናቄና በልዩ ትኩረት መመራት ስላለባቸው ነው በየዓመቱ ይሄን የምናደርገው። በሁለተኛ ደረጃ መስኖን ራሱን ነጥለን ካየነው በክልላችን ከሚታረሰው መሬት ውስጥ ተለጥጠን ካረስ ወደ ሁለት ነጥብ አራት ሄክታር መሬት በመስኖ የሚለማ በመሆኑ ይህንን መሬት በመስኖ አለማን ማለት የምርትና ምርታማነትን በእጥፍ ወይንም በሁለትና በሶስት እጥፍ የምንጨምርበት የተለያዩ ሰብሎችን በተለያየ ወቅት በመዝራት የሰብል አይነትን እና ስብጥርን የምናሳድግበት፣ መስኖ በባህሪው የመሬት እንክብካቤ እና ለምነትን የሚጠይቅ በመሆኑ እዚያው ሳለ ያፈር ለምነትን የሚያሳድግ የሚያሻሽል በተለይ ደግሞ ደረቅና ከፊል ደረቅ ለሆነው ለምስራቅ አማራ አካባቢ የተለያዩ ሰልቦ ሰብሎችን በተለያየ አግሮ ኢኮሎጂ እና ወቅት በመዝራት ምርታማነትን ከፍ ለማድረግ እና ለመጨመር የሚያስችል ከመሆኑን በላይ ድርቅን በዘላቂነት በመቋቋም የምግብ ዋስትና እና የምግብ ሉዓላዊነትን የሚያረጋግጥ ዘርፍ ነው። ስለሆነም ይህንን ዘርፍ በንቅናቄ ስንመራ እና በንቅናቄ ስናስተባበር አንድ ሶስት ጉዳዮችን የምናሳካ ይሆናል። የመጀመሪያው ቅድም መግቢያ ላይ ለመጥቀስ እንደሞከርኩት እስካሁን በክልላችን ተለጥጠን የሰራ ነው እና በመስኖ የሸፈነ የሸፈነው የመሬት መጠን ከ367 ሺህ ሄክታር አይበልጥም። በአሻጋሪ እድገትና የዘላቅ ልማት እቅዳችን ይህንን እቅድ ተለጥጠን መፈጸም ምርትና ምርታማነትን ማሳደግ ቁልፍ ተግባር ተደርጎና ቁልፍ ግብ ተደርጎ የተቀመጠ በመሆኑ ይሄን ለማድረግ እስካሁን ከምንሰራቸው የመስኖ ልማት ስራዎች ማለትም በትልልቅ፣ በመካከለኛና አነስተኛ መስኖ አማራጮች ከምናለማውን መሬት በተጨማሪ በዋናነት ይሄን መሬት የምንደርሰው በባህላዊ መስኖ በመሆኑ ባህላዊ መስኖ ደግሞ በእያንዳንዱ አርሶ አደር ቤት እና በእያንዳንዱ ቁራሽ መሬት ላይ የሚሰራ በመሆኑ ንቅናቄን ይጠይቃል ማለት ነው። በሁለተኛ ደረጃ ምርትና ምርታማነትን ማሳደግ ቴክኖሎጂን ይፈልጋል። የግብርና ቴክኖሎጂዎች በአብዛኛው ከማሽን ቴክኖሎጂ ጋር የተያያዙት እንደተጠበቁ ሆኖ አብዛኞቹ ቴክኖሎጂዎች በአሰራር የሚገለጹና በእያንዳንዱ አርሶ አደር እጅ የሚተገበሩ በመሆናቸው እነዚያም በክላስተር ማረስ፣ በመስመር መዝራት፣ ሰብልን ማፈራረቅ ምርትና ምርታማነትን ለማሳደግ ቁልፍ ጉዳዮች በመሆናቸው እነዚህን ቴክኖሎጂዎች በአርሶ አደር ደረጃ ለመጠቀም መስኖ ልማት እንደ ገፊ ምክንያትና እንደ ዋና ግብ ተይዞ ስለሚሰራ እንደ ንቅናቄ ማካሄድ በጣም አስፈላጊና ተያያዥ ነው። ስለሆነም መስኖ ስናስብ አፈሩን እናስባለን። መስኖ ስናስብ መሬቱን እናስባለን። መስኖ ስናስብ ውሃ ከላይ እና ከመሬት እንዲይዝና እንዲሮል ለማድረግ የደን ልማትና እንክብካቤዎችን ትኩረት አድርገን እንሰራለን። ስለሆነም መስኖ በአንድ ገጽታው ተፈጥሮ ሀብት ልማትን መስራትንና እና የተፈጥሮ ሀብት ልማት ጥበቃና ንቅናቄን ይጠይቃል ማለት ነው። ተፈጥሮ ሀብት ብዙ ነገር ቢሆንም ከግብርና አኳያ መሬቱ ውሃውና ደኑ ስለሆነ እነዚህ ደግሞ በየአመቱ በሚሰሩ የንቅናቄ ስራዎች በአይነታቸው፣ በመጠናቸው፣ በጥራታቸው እየጨመሩ ስለመጡ በቀጣይ በአሻጋሪ እቅዳችን ላስቀመጥ ነው በመስኖ ለሚታረስ መሬት እና ከመስኖ ጋር ተያይዞ ለሚለማው እና ለሚጨምረው የምርት መጠን የራሱ አስተዋጽኦ ስላለው የተፈጥሮ ሀብት ልማትን ከመስኖ ጋር እያይዞ በንቅናቄ መምራትና መስራት ያስፈልጋል። እንደምታዩት በደብረ ብርሃን ከተማ የአማራ ክልል ግብርና ቢሮ በ2018 በጀት ዓመት የምንሰራቸውን መደበኛ የመስኖ ልማት ስራዎች የንቅናቄ መድረክ እያካሄደ ነው። ዋናው ዓላማ በዚህ አመት በልዩ ሁኔታ ባለፉት አመታት በተለየ ሁኔታ ልዩ ትርጉም ሰጠን የመስኖ ልማትና ልማ ቢያንስ አንድ አርሶ አደር። በትንሹ አንድ የውሃ አማራጭ ሊኖረው ይገባል። መስኖ የማያለማ አርሶ አደር መኖር የለበትም፣ የውሃ ፖቴንሻል እስካለው ድረስ የሚል መፈክር ይዘን ነው። በንቅናቄ ሁሉም አርሶ አደራችን ወደ መስኖ ልማት ስራ እንዲገባ ለማድረግ ስራ እየሰራን ያለ ነው። ይህን እንድናደርግ ያስገደደን ዋናው ምክንያት ያው እንደምታውቁት የአማራ ክልል ባለፈው ዓመት የ25 ዓመት አሻጋሪ የልማት ፍኖተ ካርታ እና የአምስት ዓመት ስትራቴጂክ እቅድ ነድፎ እየተንቀሳቀሰ ይገኛል። የነዚህ እቅዶች ዋነኛ ዓላማ በክልል ውስጥ የሚገኘውን ማንኛውንም የመልማት አቅም እና እድል ተጠቅሞ ሁሉንም ወደ ልማት ማስገባትና ክልሉን ከድህነት ማላቀቅ እንዲሁም በኢኮኖሚ ተወዳዳሪ የሆነ ክልል ለሀገር ኢኮኖሚ ግንባታ ትርጉም ያለው አስተዋጽኦ እንዲያበረክት ማስቻል ነው። ይህን ለማድረግ ነው እንግዲህ ዛሬ የአምስት ዓመቱ የልማት እቅድ የመጀመሪያ ዓመት 2018 ስለሆነ ምን ጀምረው? በዚህ በመጀመሪያው አመት መሰረት የሚጣልበትና በልዩ ትኩረት በልዩ ንቅናቄ በልዩ ተሳትፎ እንዲሰራ ስለሚፈለግ ነው። ሁሉም በክልል ውስጥ የሚገኙ ዞኖችና የከተማ አስተዳደሮችን ይዘን ከባለድርሻ አካላት ጋር ውይይት እያካሄድን ያለነው። እኛ የንቅናቄ መድረኩን ስናዘጋጅ መስኖ ብቻ አይደለም፣ የተፈጥሮ ሀብት ልማትና ጥበቃ ስራዎችንም አብሮ የንቅናቄ መድረክ ይካሄዳል። ምክንያቱም የተፈጥሮ ሀብት ልማትና ጥበቃ ስራ ላይ መሰረታዊ ለውጥ ካላመጣን የመስኖ ስራችን ውጤታማ ስለማይሆን ተራሮችን በማልማት የዳውን ስትሪም የውሃ አቅም እየጨመረ እንዲሄድና የከርሰ ምድርና የገጸ ምድር ውሃ አቅሙ የበለጸገ እንዲሄድ ውሃን የማቀብ ኮንሰርቭ የማድረግ ስራ አብሮ ተያይዞ የሚሰሩ ስራዎች ስለሆኑ ሁለቱንም ነው በቅንጅት ዛሬ የንቅናቄ መድረክ የምናካሂደው። ከመስኖ ልማት አኳያ እንግዲህ ክልሉ በዚህ አመት ሁሉንም የማልማት ፍላጎት አለው። ግን ደግሞ ከአንዳንድ ዝግጅቶች በተለይም ደግሞ የመስኖ አውታሮችን ከማልማት አኳያ ያሉ መሰረታዊ ጉድለቶችን ሁሉ ታሳቢ ያደረገ ከ52000 ሄክታር የሚጠጋ በአዲስ መስኖ በማስገባት የክልሉን መስኖ ወደ 388000 ሄክታር መሬት ከፍ ማድረግ ነው። የተፈጥሯት ልማትና ጥበቃ ስራችን ላይም በዚህ አመት ከ260 ሺህ ሄክታር መሬት በላይ የተቀናጀ የአፈርና ውሃ እቀባ ስራ እንሰራለን። ከዚህ በፊት የተሰሩትንም በዚህ አመት በአዲስ የምንሰራዎችንም በድምሩ ከ380 ሺህ ሄክታር በላይ በስነ ህይወታዊ ዘዴ የተሰራውን ፊዚካላዊ የአፈር አጠባበቅ ስራ የማጠናከርና የመደገፍ ስራ እንሰራለን። ይህን ለማድረግ ደግሞ ወደ 1 ነጥብ 7 ቢሊየን የሚሆን የደንና የፍራፍሬ ችግኝ ልማት እቅድ አቅደን እየተንቀሳቀስን ያለ ነው። እነዚህ ስራዎች በውስጣቸው በጣም በርካታ የችግኝ ጣቢያ ማቋቋም፣ የመስኖ አውታር ግንባታ፣ በጣም የጀርሻ መሳሪያ ዝግጅት፣ የቀየሳ መሳሪያ ማዘጋጀት፣ አርሶ አደሮች ማሰልጠን የመሳሰሉት ዝርዝር ተግባራት ይሰራሉ። በዋናነት ግን ትልቆቹ ግቦቹ ቅድም ያስቀመጥኋቸው ናቸው። እነዚህን ግቦች ለማሳካት ነው እንግዲህ በዝርዝር ስራዎች ላይ የቅድጅት ስራችን ምን ይምሰል፣ ህብረተሰቡ እንዴት እናነቃንቅ፣ እንዴት እናስወጣ፣ የልማቱ ባለቤት እንዴት እናድርገው ያመራሩ እና የሙያተኞች ድርሻ ምን ይሆን በሚለው ጉዳይ ላይ ነው ዛሬ ዝርዝር ውይይት በዚህ በደብረ ብርሃን ከተማ እየተካሄደ ያለው። እነዚህ ሁለቱ ጉዳዮች ዝም ብሎ ማረስ ባለመሆኑ ስናርስ ምርትና ምርታማነት እናሳድጋለን። ደን ስናለማ የአፈር ክለትን የአፈር መሸርሸርን እንጠብቃለን። የአፈሩን ለምነት እናሳድጋለን። ወደ ውጭ የሚጓጓዝ አፈርን እንጠብቃለን። ስለሆነም መስኖና የተፈጥሮ ሀብት ልማት ንቅናቄ ወይም ተፈጥሮ ሀብት ልማት የምንለው ግብርና ከማምረትን በላይ ነው የሚለው ስንሰ ሐሳብ በይዘትና በጥልቀት የሚያሳዩ መሆኑ ለንቅናቄው መፈጠርም አጠቃላይ ደግሞ አስተሳስሮ ለመተግበርም በራሱ ወሳኝ ስለሆነ ይህንን በዚህ መድረክ እንደዚህ ማድረጋችን እና ዛሬ ማስጀመራችን ካለብን ወቅታዊ ሁኔታ አንፃሩም እና የጊዜ ጊዜን በአግባቡ መጠቀም ከሚያስፈልገን አንፃር ዛሬ በዚህ መድረክ ለመገናኘት ችለናል። የዚህ የንቅናቄ መድረክ ተሳታፊዎች የዞን ዋና አስተዳዳሪዎች፣ የከተማ አስተዳደር ከንቲቦች፣ እንዲሁም ደግሞ የግብርና ቤተሰብ እያልን የምንጠራው እስከ ዞን ድረስ የማኔጅመንት አካላት ያሉበት ነው፣ ባለሙያዎችን ጭምር ያካተተ ነው። በዚህ ውይይት ወቅት የእነዚህ ባለድርሻ አካላት የስራ ድርሻ ተለይቶ ይሰጣቸዋል። ከዚህ በኋላ ይሄ ቀበሌ ድረስ ይሄ ንቅናቄ መድረክ ይወርዳል ማለት ነው። እኛ እስከ ዞን ድረስ ያለውን ሰነድ አዘጋጅተን ዛሬ ኦሪንቴሽን እየሰጠን ነው። ዞኖቹ ደግሞ የክልሉን መነሻ አድርገው ከራሳቸው ዞን ተጨባጭ ሁኔታና ካላቸው አጠቃላይ ሀብትና ምቹ ሁኔታ ጋር አገናዝበው ለወረዳዎች ኦሪንቴሽን ይሰጣሉ። ወረዳዎች በተዋረድ ለቀበሌ ይሰጣል። ከዛ በኋላ መሬት የምናስነካው ቀበሌ ላይ ስለሆነ ስራውን ከክልል ጀምሮ ያሉ ባለሙያዎች፣ አመራሮች እስከ ቀበሌ ድረስ በቀጣይ እየወረዱ ይህ በንቅናቄ መድረክ ላይ የተግባባንባቸው ጉዳዮች መሬት መንካታቸውን የመከታተል የመደገፍ ስራ ይሰራል ማለት ነው። ይህንን ለማሳለጥ ነው እንግዲህ የዛሬው ኦሪንቴሽን ዋና አላማ